ውድ ቻናላችን ቤተሰቦች እንኳን ወድ ቻናላችን በደህና መጣችሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ዘገቦች ተመልሼ መጥቻለሁ። በዛሬው ዕለት ምንመለከታቸው እንግዲህ ከርትስ ጆንስ ከልክ በላይ ኳስ ትይዛለህ ተብዬ እታማለሁ ብሏል። በተጨማሪም ትናንትና የሊቨርፑል ሌጀንድ ከቼልሲ ሌጀንድ ጋር ያደረጉት ጨዋታ አለ፣ ያንንም የምንመለከት ይሆናል። እንደዚሁም ዛሬ የሚደረጉ የተለያዩ ጨዋታዎች አሉ፣ እሱንም የምጠቁማችሁ ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆይ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሽርም እያደረጋችሁ ቻናሉ ቤተሰብ እንድትሆኑ እንደዚሁም ደውላን በመጫን ደግሞ ሁልጊዜ የሊቨርፑል የሚመለከቱ የተለያዩ ዜናዎችን፣ ዘገቦችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባሉ። በመጀመሪያም እንግዲህ ዛሬ የሚደረጉ የተለያዩ ጨዋታዎችን እንመለከ እንመለከታለን በዛሬ ዕለት እንግዲህ የተለያዩ የሀገራት ጨዋታ አለ እነዚህ ጨዋታዎች ላይ እንግዲህ የሊቨርፑል ተጫዋቾች የሚሳተፉባቸው ጨዋታዎችም አሉ በመጀመሪያም የምንመለከተው እንግዲህ የሩብ ፍጻሜ የዩፋ ኔሽንስ ሊግ ጨዋታዎችን ይሆናል። በእነዚህ ጨዋታዎች እንግዲህ ባለፈው የመጀመሪያ ዙር ጨዋታዎች መደረጋቸው አይዘነጋም። ዛሬ ደግሞ የመልስ ጨዋታዎች ይደረጋሉ። እነዚህ ጨዋታዎች እንግዲህ ፈረንሳይን ከክሮሻ የሚያገናኝ ሲሆን ባለፈው ክሮሻ ሁለት ለዋደ በሆነው ውጤት ማሸነፉ አይዘነጋም። በዛ ጨዋታ ላይም እንግዲህ ኢብራሂሞ ኮናት የመጀመሪያውን 45 ደቂቃ መጮቶ አይዘነጋም። ዛሬም እንግዲህ የመልስ ጨዋታ ምሽት አራሳ ከ45 ላይ የሚደረግ ይሆናል። ሌላኛው ጨዋታ ደግሞ ፖርቹጋልን ከዴንማርክ የሚያገናኝ ጨዋታ ሲሆን ባለፈው እንግዲህ ዴንማርኮች አንድ ለባዶ በሆነ ውጤት ማሸነፋቸው አይዘነጋ በዛ ጨዋታ ላይ በርግጥ የሊቨርፑል ዲያጎ ጆታ ምንም አይነት ደቂቃ መጮት አልቻለም። ዛሬ በመልሱ ጨዋታው ላይ ግን ይጫወታል ተብሎ ይጠበቃል። ይህም ጨዋታ እንግዲህ በተመሳሳይ ሰዓት አራት ሰዓት ከአርባ አምስት የሚደረግ ጨዋታ ነው። ሌላኛው ጨዋታ ደግሞ ስፔንን ከኔዘርላንድ የሚያገናኝ ጨዋታ ነው። በባለፈው ጨዋታ እንግዲህ ሁለት ለሁለት በሆነው አቻ ውጤት መለያየቱ አይዘነጋ በዛሬ ጨዋታ ላይ እንግዲህ ቨርጂል ቫን ዳይክ ና ኮዲ ጋክፖ ይሰለፋሉ ተብሎ ነው የሚጠበቀው ለም ጨዋታውም ሰዓት እ በተመሳሳይ አራት ሰዓት ከአርባ ምስት ላይ የሚደረግ ጨዋታ ነው። ሌላኛው ጨዋታ ደግሞ የዩፋ ኔሽንስ ሊግ ለማለፍ የሚደረግ ጨዋታ ሲሆን በእነዚህም ጨዋታዎች እንግዲህ ሀንገሪን ከቱርኪ የሚያገናኘት ጨዋታ አለ። ይህ ጨዋታ እንግዲህ ሁለት ሰዓት ምሽት ላይ የሚደረግ ጨዋታ ነው። በመጀመሪያው ጨዋታ እንግዲህ ቱርኪ አንገሪን ሶስት ለአንድ በሆነ ውጤት ማሸነፍ ችላ ነበረ። በዛሬ ጨዋታ ላይ እንግዲህ ሳብዝ ላይ ሀገር በሜዳዋ የምታደርገው ጨዋታ ይሆናል ማለት ነው። ሌላኛው ጨዋታ ደግሞ ስኮትላንድን ከግሪክ የሚያገናኝ ጨዋታ ነው። ይህም የመልስ ጨዋታ ነው። በባለፈው ጨዋታ እንግዲህ ስኮትላንድ ግሪክን አንድ ለባዶ በሆነ ውጤት አሸንፋ ነበረ። በእነዚህ ጨዋታዎች ላይ እንግዲህ ሲሚካስ ና አንዲ ሮበርትሰን የሚሰለፉ ይሆናል። ሌላኛው ጨዋታ ደግሞ ጆርጂያን ከአርሜኒያ የሚያገናኝ ጨዋታ ነው። በባለፈው ጨዋታ እንግዲህ ጆርጂያ ሶስት ለባዶ በሆነ ውጤት አርሜኒያን ማሸነፈ አይዘነጋም።

ለጆርጂያ እንግዲህ ማማርዳሽ ቪሊ በቋሚነት ይጀምራል ተብሎ ይጠበቃል። በአጠቃላይ እንግዲህ ዛሬ የሚደረጉ ጨዋታዎች እነዚህን ይመስላሉ። በቀጣይነት የምንመለከተው ደግሞ ትናንትና የተደረገውን የሌጀንዶች ጨዋታ ነው። ትናንትና ለት እንግዲህ የሊቨርፑል ሌጀንዶች ከቼልሲ ሌጀንዶች ጋር ባደረጉት ጨዋታ የሊቨርፑል ሌጀንዶች ሁለት ለባዶ በሆነ ውጤት ማሸነፍ ችሏል። ሁለቱንም ጎሎች ደግሞ ከረዥሙ ተጫዋች ከፒተር ክሮች የተገኙ ናቸው። በዛ ጨዋታ ላይ እንግዲህ ጎል ካስቆጠረ በኋላ በፊት የሚታወቅበትን የሮቦት ዳንስ መደነስ ችሏል። እንደዚሁም በ ተጫዋቶ ላይም እንግዲህ የተለያዩ የታዩ ነገሮች አሉ። አንደኛው የጂራርድ ብቃት ነው። ትናንትና እንግዲህ በዚህ እድሜው ራሱ ምን ያህል ኳሊቲ ያለው ተጫዋች እንደሆነ እንግዲህ መመልከት ይችለናል። በረዣዥም ኳሶች የሚጥላቸው እንደዚሁም ደግሞ ከአንድ ለአንድ የሚጫወታቸው ከሌሎች ተጫዋቾች ጋር እንግዲህ የተለያዩ ነገሮችን መመልከት ይችለናል። ደስ የሚል ጨዋታ ነበር። በእርግጥ እንደ እድሜያቸው ፈርስታፉ ቀዝቀዝ ብሎ ነበር፣ ሰከንዳፉ እንዲሁም ሞር የተሻለ ፈጠን ያለ ጨዋታ ነበር። ነገር ግን እድሜያቸውንም ደግሞ መርሳት የለብንም። ከአርባ በላይ ያለፉ ናቸው አብዛኞቹ ተጫዋቾች። በእርግጥ በጨዋታው ላይ እንግዲህ ዴይሊ ሰላሳ አራት አመቶ ሆኖ እንግዲህ የሌጀንዶችን ጨዋታ መጮት ችሏል። ከዚህ በፊት እንግዲህ በሊቨርፑል ቤት በወጣትነቱ ከዛው ከአካዳሚ አድርጎ ነበር ለሊቨርፑል መጮት የቻለው። ከዛ በኋላ እንግዲህ ወደ ክሪስታል ፓላስም አምርቶ መጮትም ችሎ ነበር። በዚህ ሰዓት እንግዲህ ምንም አይነት ክለብ የለውም። ነገር ግን ከአንድ ክለብ ጋር እንግዲህ ጠጋ ብሎ ለመመዱን እየሰራ ነው። በትናንትናው ጨዋታ ላይም እንግዲህ ምን ኳሊቲ ያለው ተጫዋች ነው። ያን ያህል የከፋ የሚባል አይነት ተጫዋች አይደለም። ቢታጣ ቢታጣ እሱን ማስገባት የሚቻል አይነት ተጫዋች ነው። እንደዚሁም ጄ ስፕሪንግንም ትናንትና ሲጫወት አይተነዋል ተጫዋች እንግዲህ አሁንም እየተጫወተ ያለ ተጫዋች ነው። የሚጫወተው ደግሞ ለሊቨርፑል ከ21 ዓመት በታች ቡድን ነው። ለሊቨርፑል ከ21 ዓመት በታች ቡድን እየተጫወተ እንግዲህ ሊቨርፑልንም የሌጀንዶችንም ጨዋታ መንጮት የቻለ ተጫዋች ነው። ጂ ስፕሪንግ እንግዲህ የሊቨርፑል የ21 ዓመት በታች ቡድን ላይ የተጫዋች አሰልጣኝ ሆኖ ነው እየሰራ የሚገኘው። አንዳንድ ጊዜ ይጫወታል እንደ አሰልጣኝም ሆኖ አክት ያደርጋል ና በትናንትናው እለት እንግዲህ የሌጀንዶች ጨዋታዎች ላይ መጫወት ችሏል። ሌላኛው እነ ደርካይትን በትናንትናው ጨዋታ ላይ ተመልክተናቸዋል። እነ ሪያል ባብልንም ሲጫወቱ ተመልክተናቸዋል። ና ጥሩ ጥሩ ተጫዋቾችን መመልከት ይችላልና ና የበፊቱም በፊት እነሱ ሲጫወቱ የነበረውን ነገር የሚያስታውስ ነው የነበረው። ደጋፊው ራሱ ፒተር ክሮች ካስቆጠረው በኋላ ለእሱ የሰጠው ድጋፍ ራሱ በጣም ደስ የሚል ነገር ነው። ና ጨዋታው ራሱ የሚያዝናና ጨዋታ ነው የነበረው። የተለያዩ ነገሮች ሌሎችን መመልከት እችለናል እንደዚህም አንድ ሴትም ተጫዋች እንግዲህ በሊቨርፑል በኩል መጫወት ይችላል። እንደዚሁም በቼልሲ በኩልም ሲጫወቱ ተመልክተናል። በጨዋታው ላይ እንግዲህ ጀርዚ ዱዴክ ተጎድቶ ወጥቷል። ያ ነገር እንግዲህ ትንሽ የሚያሳዝን ነገር ነው። በእርግጥ ከዚህ በኋላ ጨዋታ የለበትም፣ ነገር ግን በዚህ እድሜ መጎዳት ራሱ ሌላ ስቃይ ነው የሚሆነው። ነገር ግን ደስ የሚሉ ሞመንቶችን ማየት እችለናል። ደስ የሚሉ ትውስታዎችን እንድናስታውስ አድርጎናል። ይህ ብቻ አይደለም። ደግሞ ይህ የበጎ አድራጎት እንደመሆኑ መጠን እንግዲህ ከዚህ የሚገኘው ገቢ ደግሞ ለተለያዩ ነገሮች የሚውል ነገር ነው። በትናንትናው እለት እንግዲህ 58865 ታዳሚ መታደም እችሏል በአንፊልድ ከነዚህ ከሚሰበሰበው እንግዲህ ለአይምሮ ህክምና እንደዚሁም ለቀድሞ የሊቨርፑልና የቼልሲ ተጫዋቾች በጣም ለተቸገሩት እርዳታ የሚውልበት ነው። እንደዚሁም ለጤና ተቋማት የሚሰጥበት ነው። ና ለብዙ ነገሮች የሚውል እርዳታ ነው ይሄ ነገር። ና በጣም ትልቅ ስራ ነው እየተሰራ የሚገኘው። እንደዚህ አይነት ነገሮችን በተለይ የቀድሞ ተጫዋቾችን እያጫወቱ ለእንደዚህ አይነት ጥሩ ጥሩ አላማ መዋል እንግዲህ በጣም ትልቅ ነገር ነው። በሊቨርፑል ታሪክ እንግዲህ ለስምንተኛ ጊዜ ነው ሲደረግ። ና በተከታታይ እየተደረገ ያለ ነገር ነው። ከዚህ በኋላም እንግዲህ በተከታታይ ይደረጋል ተብሎ ነው የሚጠበቀው። ና ለበጎ አላማ እንደመዋሉ መጠን እንግዲህ በጣም ደስ የሚል ነገር ነው። በተጨማሪም ደግሞ እነዚህን ተጫዋቾች መልሶ ማየት መልሶ በሊቨርፑል ማሊያ ሲጫወቱ መመልከት ራሱ በጣም ትልቅ ነገር ነው። በጨዋታው ላይም እንግዲህ ጄራርድ ራሱ ከጨዋታው በኋላ ባጁንም ሲስም ተመልክተኗልና ና ምን ያህል ለክለቡ ፍቅር እንዳለው ራሱ የሚያመለክት ነው። እንደዚሁም ደግሞ ሌላኛው የሚያስገርመው ነገር ደግሞ ምንድን ነው የአርሰናል ተጫዋች የሆነው የማርቲን ኦዲጋርድ ኤጀንት የሆነው ራሱ ትናንትና ለሊቨርፑል ሲጫወት ተመልክተነዋል። እንደዚሁም ደግሞ ዩሲቢናንም ሲጫወት ተመልክተናል። ከዚህ በፊት እንግዲህ ከአርሰናል ጋር የስፖርቲንግ ዳይሬክተርነት ለመቀበል እንግዲህ ስሙ ሲነሳ የነበረ ሰው ነው። የሲቢናን ናሱ ሲጫወት ተመልክ ተመልክተነዋል እንደዚሁም ጅብሪል ሲሴንም ተመልክተናል። እና በጣም ብዙ ደስ የሚሉ ነገሮችን በጨዋታው ላይ ተመልክተናል እና የሚያስደስት ነገሮችን አይተናል። እናንተስ እንዴት አያችሁት ይህን ጨዋታ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን። በመጨረሻም የምንመለከተው ደግሞ የከርቲስ ጆንስ የሰጠውን አስተያየት ነው። ከርቲስ ጆንስ እንግዲህ ከዚህ በፊት በዚህ ቻናል ላይም እራሱ በጣም ብዙ ጊዜ ሳማ የነበረው ምንድን ነው አንደኛው በሱ በኩል ማልወደለት ነገር ኳሱን ከልክ በላይ የሚይዘው ነገር አለውና ያ ነገር እንግዲህ በጣም ብዙ ነገሮችን እየፈጠረን ያለው የሲቀመም እንግዲህ ለካውንተር አታክ ራሳችንን እየጋበዝን ያለ ነው ና በብዙ ጊዜ የሚታማበት አንደኛው የእሱ አጮት ስታይል ነው እና ዘ አትሌቲክስ ጋር ቆይቶ አድርጎ ነበረ ከእንግሊዝ ጨዋታ በኋላ ና በዚህ ዙሪያ እንግዲህ የሰጠው አስተያየት ነበረ። እሱም በአስተያየቱ ምንድን ነው ያለው እስካሁንም ድረስ እንግዲህ በዚህ ጉዳይ ኳስን በመያዝ ጉዳይ እንግዲህ ስታማበት የነበረ ነገር ነው። ስወቀስምበትም የነበረ ነገር ነው። ነገር ግን ደግሞ አንደርስታንድ ማድረግ ያለባችሁ ምንድን ነው እኔ በራሴ እምነት አለኝ፣ በችሎታዬም እምነት አለኝ። ዝም ብዬ ኳሱን ብቻ ተቀብዬ ፕረስ ስደረግ ሌላ ፕረስን መቋቋም ለሚችል ተጫዋች ዝም ብዬ መስጠት አልፈልግም። ምክንያቱም እንግዲህ እኔ የምፈልገው ኳሱን በያዝ ነው፣ በዛም ደግሞ ኮንፈርት ይሰማኛል። ጨዋታውንም ትንሽም ቢሆን ማቀዝቀዝ ነው የምፈልገው። በተጨማሪም ደግሞ እኔ ኳሱን በምይዝበት ሰዓት እንግዲህ እኔ ለመቀማት ሁለት ተጫዋቾች ሲመጡ ከዛ በኋላ ምናልባት ፕረስ ሲደረግ ኮንፈርት ለማይሰማው ተጫዋች ወይም ደግሞ ከኳሱ ጋር ኮንፈርት ለማይሰማው ተጫዋች መልቀቅ ነው የምፈልገውና በየጨዋታውም እንግዲህ ያንን ለማድረግ ነው የምሞክሩ ያንንም ነገር ደግሞ እያደረግኩን ያለሁትኝ ብሏል። በተጨማሪ ምንድን ነው ያለው? አብሮ የሚጫወተው ሰው ምን አይነት ሰው ነው የሚለውን ነገር እራሱ አንደርስታንድ ማድረግ መቻል አለባችሁ ብሏል። በእርግጥ በአሰልጣኝ አርነ ስሎት ስር እንግዲህ በጣም የተመቸው ተጫዋች ነው። ምክንያቱም እንግዲህ አሰልጣኝ አርነ ስሎት የሚጫወተው አጨዋወት እንግዲህ ኳስ መያዝ ላይ የተመሰረተ ነው፣ ኳስን ማንሸራሸር ላይ የተመሰረተ ነው። በጠበ ከክሎፕ አንጻር ደግሞ ስንመለከተው ክሎፕ በጣም ፈጣን ኳሶችን ነው የሚፈልጉና ከዛ አንጻር ስንመለከተው ለክሎፕ አጨዋወት የሚመች አይነት አጨዋወት አደለም። ምናልባት ለአሰልጣኝ አርነ ስሎት የሚመች አይነት ተጫዋች ሊሆን ይችላል። ነገር ግን ደግሞ ማለት ነው ሁለት ሰዎችን መቀነስ ትልቅ ነገር ነው። ነገር ደግሞ ከዛ በላይ ደግሞ አንዳንድ ጊዜ ቶሎ መልቀቅ ያለባቸው ሁኔታዎችን ደግሞ አንደስታንድ ማድረግ መቻል አለበት። በፍጥነት በሚለቀቅበት ሰዓት እንግዲህ ነገሮች ቶሎ የሚከፋፈቱባቸው ጨዋታዎች አሉ። አንዳንድ ጊዜ ኳሱን ስትይ አሁን በተለይ እየመራህ ከሆነ አንድ ለባዶ ሁለት ለባዶ እየመራህ ከሆነ ምናልባት ኳሱን መያዝ እንግዲህ የተሻለ ነገር ሊሆን ይችላል። ምክንያቱም ተጋጣሚ ብሮች እንግዲህ ጎል ለማስቆጠር ሲሉ ወደ አንተ ሲመጡ የዛኔ መልቀቅ ትችላለህ። ነገር ግን ደግሞ ጎል በሚያስፈልግበት ሰዓት፣ በተለይ ደግሞ እነሱ ነቅለው በወጡበት ሰዓት ደግሞ ቶሎ ኳሶችን ለቀህ ወደ ጎልነት የሚቀየርበትን ነገር ማመቻቸት ያስፈልጋል። በሁሉም አጋጣሚዎች እንግዲህ ዝም ብሎ ብቻ ኳሱን መያዝ ተገቢ አይመስለኝም። የምትይዝበትን ሰዓት ማወቅ መቻል ያስፈልጋል ብዬ አስባለሁ። እናንተስ በዚህ በሰጠው አስተያየት ዙሪያ ምንድን ነው ያላችሁ አስተያየት? ከርቲስ ጆንስ ከልክ በላይ ኳሱን መያዙ ጥሩ ነው ብላችሁ ታስባላችሁ? የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው፣ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቻው።